አሰላም አሌይኩም ወረህመቱላሂ ወበረካቱ፣ እንዴት ናቸው? ወደ የቲክቶክ ቤተሰቦች ሰላም ናቸው? አለሁ እኔ ደህና ነኝ፣ አልሐምዱሊላ። እናንተሳ ዛሬም በአዲስ ቪዲዮ መቻለወይ። ዛሬ ደግሞ በጠዋት የሚሄድ እቃ እያዘጋጀው ነው። ዛሬ የሚሄደው መካነ ሰላም ልዩ ቦታ ሰኞ ገበያ የሚባለው አካባቢ ዘጠና ስምንት ሺህ ሰባት መቶ ብር የወሰደ ከነደሴ ድረስ ትራንስፖርቱ አብራራተ ባብራችሁ ቆየ። እያንዳንዱ እቃ ከነ ዋጋው ማሳያችሁ ይሆናል። ማዘዝ የምትፈልጉ ዘዙ እና ወደ ዝርዝራችን ሂዱ። እዚህ ጋ በርሜል አላት። በርሜል 400 ሊትር ነው፣ ዋጋ 3200 ብር። ምን እንትን አላት፣ ማዕደል 9 ሴሪ አላት። 9 ሴሪ ማዕደል 6000 ብር ዋጋ። ሰርቪስ አላት። ሰርቪስ እና ፓርቴሽን የቁርስን ማሽ ለማድረግ ሞክሬ ያለሁኝ ሰርቪስ 1000 ብር እዚህ ጋር የቁርጥ ሳህን አላት አንድ ደርዘን 1800 ብር። በሚታዩት እዚህ ጋር ፓርቲሽኗን ለሱ የሚያስኬደውን 1500 ብር። ሌላ አንድ ደርዘን በክቡ በነጩ የቁርጥ ሳህን አላት። ሌላ ደግሞ በአራት ማዕዘን የምታዩታላት 1500 1500 ሁለቱን 3000 ብር ማለት ነው ሁለቱን ደርዘን ሁለት ደርዘን የውሃ ብርጭቆ አላት። የውሃ ብርጭቆ ሁለት ደርዘን ሺህ 250 ሁለት ደርዘን ማለት አምስት አራት ሊትር ዋጋ እዚህ ጋር ታራራ ዋጋ ብር አንድ ደርዘን በዚች አይነት ዲዛይን ነው እንትን ካላር ነው ያደረግኩላት። ዋጋ 5500 ብር። እዚህ ጋር እንትን አላት ራና ቱርኪ 775ቱ በትልቁ ማለት ነው። ዋጋ 6500 ብር። እዚህ ጋር ማጅስቲክ ከአንድ እስከ 5ቱ አላት። ዋጋ 13500 ብር። እንሽ እነዚህ ይቀመጡ። ወደዚህ ጋር ስትመጡ ደግሞ እንትን አላት ሁለት ጎላ ብረት ድስት ስላላት ትልቁ ጨፋ አላት ዋጋ አንድ ሺህ ብር ባለ አንድ ሺህ ብር ነው። ጨፋው የምታዩት ትልቁ ማለት ነው። ሰሪ የምታዩትን አራት ተደራራቢ ትሪ ዋጋ 1800 ብር። እዚህ ጋር 30 ቁጥር ብረት ድስት አለች ዋጋ 3500 ብር። ጎላ ድስቶች አሁን ዋጋ ጨምረው ነው ያሉት። እሷ በእንትኑ ስላስተላለፈች ነው ያኔ ሳይጨምር በፊት። እዚህ ጋር ደግሞ 54 ቁጥር ጎላ አላት። 54ቱ ባላራ ጆሮ ነው ዋጋ 6000 አምስት መቶ ብር ሀምሳ አራት ጉላው ሀያ ስድስት ሺህ አምስት መቶ እዚህ ጋ ክዳን ማጀታ ይሰራለታል ማለት ነው። እነዚህ ጋር ስትመጡ ደግሞ በራድ አለቻት በራድ ስምንት ዘጠኝ መቶ እሺ ጋ ለካሩት መፈፈቂያ 250 ብር በሚታዩ እዚህ ጋ የእንተን ጭልፍ ያላት ዋጋ 350 ብር ሌላ ቢላዎች ናቸው ያሏል ሁለት ሶስት ስኪን እና አንድ ታለቅ ያለ ሽኩር ቢላ ዋጋ 500 ብር ሁሉም በአንድ እዚህ ጋ ደግሞ አራት ጭልፋ ጭልፋም ያሏል ሁለት አንስ ባለ ሁለት ታከባለ ዋጋ አንድ ሺ ብር አራት ነው እናዚህ ጋር የሽንኩርት መክተፍ ያላት ዋጋ 950 ብር፣ 3 ሲሊ ነው። አንድ ደርዘን ሽኩት ንድ ደርዘን ማንኪያ የቡና የቡና ሰባት ሁሉንም 750 ብር። እዚህ ጋር ሲኒ ያላት ጥበብ ሲኒ ዋጋ 1500 ብር። ሌላ የሳሩ ስፍራ 1 ሜትር 1 ሜትር ዋጋ 1800 ብር። ረከቦት አለ ብር ማለት ነው። እና እቃዎቿ እነዚህን ይመስላሉ። ሁሉም ስለተከታተላችሁ ከልብ አመሰግናለሁኝ። ማዘዝ የምትፈልጉ እዘዙ። አንቺም በእኛ ላይ ስላዘሽ በጣም እናመሰግናለን። ቻው